አቶ ሽመልስ አብዲሳ አንዱዓለምን በስልክ አነጋገሩት ጉዳዩና ክሱን ከአዲስ አበባ ወደ ኦሮሚያ ክልል እንዲተላለፍ በሚል ትንሽ ግጭት ተነስቷል። የልጄን አስክሬን እፈልጋለሁ ያለች እናት በፖሊስ ተደበደበች። ፍትህ፣ ፍትህ፣ ፍትህ የተነፈጋት ኢትዮጵያ በሐሰተኞችና በወንጀለኞች ተከባ ታለቅሳለች። ሰላም ጤና ይስጥልን። ውዴቻናላችን ቤተሰቦች አብራችሁን ቆዩ ሐሳብ አስተያየታችሁን ደግሞ በኮሜንት አሳውቁን፣ ቪዲዮን ላይክ በማድረግ እንጀምር። ዝርዝሩን በሰፊውን ቃኘው። አቶ ሽመልስ አብዲሳ አንዱ ዓለምን በስልክ ማነጋገራቸውን ተከትሎ የአንዱ ዓለምን ክስ ጉዳይ ወደ ኦሮሚያ ክልል ፌዴራል ፖሊስ እንዲተላለፍ ፈልገዋል። በዚህ ምክንያት የአዲስ አበባ ፖሊስ ጉዳዩን እኔ ጨርሰዋለሁ በማለት አዲስ አበባ ፖሊስና በኦሮሚያ ፖሊስ ግጭት ተፈጥሮ ነበረ። አቶ ሽመልስ አብዲሳ በስልክ ከአንዱ ዓለም ጋር ያደረጉት ንግግርም ሽመልስ በአጭር ጊዜ ውስጥ እንደሚያስፈታውና እንደሚያስለቅቀው ቃል የገባለ ሲሆን ይህን የስልክ ንግግር ዮኒ ማኛ በማህበራዊ ገጹ አጋልጧል። ይህን ተከትሎ ክሱ ከአዲስ አበባ ወጥቶ ወደ ኦሮሚያ ከተላለፈ የቀነኒ ሞት በከንቱ እንደሚቀርና ጉዳዩ አዲስ አበባ እስከተፈጸመ ድረስ ሙሉ የምርመራው ጊዜ በደንብ እስከሚጣራና ፍርድ እስከሚሰጥ ከአዲስ አበባ መውጣት የለበትም ሲል ዮኒ ማኛ በቲክቶኩ ላይ ተናግሯል። በዚህ ሰዓት የሁሉም ኢትዮጵያዊ መስማት የሚፈልገው አንድ ዜና አለ። እሱም የገዳዮችን ፍርድ አሳማኝ እውነት መስማት ይሻል። አሁን የተሰማው መረጃ ግን የቀነኒ ፍርድ የሚያንሻፍፍ ዜና እንዳለ የሚያመላክት ሆኖ ተገኝቷል። የሞዴሏ ህይወት ከተቀጠፈች ሳምንት ቢሞላትም ሞቷን የሰማ ሁሉ የፍትህ ያለ እያለ ቢጠይቅም መንግስት አሊያም የህግ አካል ዝምታን መርጠዋል። መረጃዎች ከላይ ከላይ እየወጡ ጉዳዩን ለፍርድ ቀላል ቢያደርጉትም ግን ፍትህ በስልጣን በገንዘብ አሊያም በስም እየተጣመመ አሁንም ነገሩ በጊዜ ሂደቱ እንዲረሳ እየታሰበ ይመስላል። የቀነኒ ነፍስ ግን አሁንም ከመቃብር ሆና ትጣራለች የፍትህ! ያለ የምትል ይመስላል። የኦሮምኛ አቀንቃኙ አንዱአለም ጎሳ ለባለስልጣኖቹ ቅርብ እንደሆነ የሚያሳይ መረጃዎች ከዚህ በፊት ወደ እናንተ ማድረሳችን ይታወሳል። ዛሬ የተሰማውን መረጃ ይህንኑ ሀቅ የሚያረጋግጥ ሆኖ ተገኝቷል። ለአንዳንዶቹ አንዱአለም አንድ ግለሰብ ብቻ አይደለም። አንዱ አለም የኦሮሞን ባህል የሚወክል ወኪል እንጂ አንዱ አለም አርቲስት ብቻ አይደለም። ሙሉ አልበሙ በመንግስት በጀት የሚሰራለትም ፖለቲከኛ እንጂ አንዱ ዓለም የፍቅር ዘፋኝ ብቻ አይደለም። አዲስ አበባ የኦሮሚያ ናት እያለ ከየት መጣና የእኛ ናት እያለ የሚዘፍን ሞገደኛ እንጂ። ታዲያ አንዳንድ ባለስልጣኖች ይህ ሀሳባቸውን የሚናገርላቸው ግለሰብ በእስር ቤት እንዳይበሰብስ ፈርተዋል። የኦሮሞ ስም እንዳይጠለች ስጋት አድሮባቸዋል። ሀሳባቸውን ተቀብሎ ለህዝቡ የሚያደርስላቸው አርቲስት በነፍስ ማጥፋት ክስ ተጠርጣሪ መባሉ ሰላም ነስቷቸዋል። ከሟች ነፍስ ይልቅ የታዋቂው አርቲስታቸው የወደፊት እጣ አሳስቧቸዋል። ታዲያ ስልጣን በእጃቸው የሆነላቸው ሰዎች ጉዳዩ በእኛ በኩል እንዲያልቅ እናደርገዋለን ማለታቸው ነው የተሰማው። የቀነኒን የፍርድ ጉዳይ ከፌዴራል አሊያም ከአዲስ አበባ ፖሊስ አውጥተን በኦሮሚያ ፖሊስ ስር እንዲታይ እናደርገዋለን አታስቡ ያሉት አቶ ሽመልስ አርቲስቱን ለማጽናናት ወይስ ፍርድ ለማጓደል? የክፉ ቀን የሆነለትን አንዱ አለምን በቶሎ በነፃ ለማሰናበት የቀነኒን ጉዳይ ጉዳይ ብሎ እየተከታተለና መረጃዎችን እየሰበሰበ ፍትህ እያለ ለህዝቡ መረጃዎችን እያጋራ ያለው ዮናስ ወይም ዮኒ ማኛ ጉዳዩ ወደ ኦሮሚያ ፖሊስ ከሄደ የቀነኒ ጉዳይ ያበቃለታል፣ ፍርድ ይጓደላል፣ ሴራቸውም ደርሽበታለሁ እያለ ይገኛል። ከትላንት ጀምሮ የቀነኒ በዱላ የበለዘ ፊትና ፖሊሶቹ ያገኙት በደም የተጨማለቀ ምንጣፍ ከነማስረጃው ቢያጋራም ግን በፍትህ አካላት ዙሪያ አስፈሪ ዝምታ ነግሷል። ምናልባት ጉዳዩን ወደ ኦሮሚያ ፖሊስ ለማዞር እንቅስቃሴ ተጀምሯል የሚለው የብዙዎች ስጋት ሆኗል። የቀነኒ ፍትህ ማግኘት ከዚህ በፊት የቀነኒ ዕጣ የደረሰባቸው ሴቶችና ሕጻናት ያጡት ፍትህ በቀነኒም እንዳይደገም ምኞታችን ነው። የቀነኒ ፍትህ ማግኘት ወደፊት ለሚፈጠሩት ደብዳቤና ገዳዮች ብቻ አልነበረም ማስተማሪያ የሚሆነው ወግ ማዕረጓን ለማየት ሲጓጉ አስክሬኗን ለተላከላቸው ወላጆችና እንደሌላው ሰሞኑን አዝነው እያደረ ለማይዘነጓት ቤተሰቦቿ ጭምር እንጂ። አቶ አዱኛ ማለትም የቀነን ያባት አንዷ ለምን ማግኘትና መናገር እፈልጋለሁ ብለው እምባና ወሬ ሳያበዙ ገሸሽ ያሉት ፍትህን በመናፈቅ ነው። የማይሸሹት እዳ ሆኑባቸው። አፈር ያለበሷት ልጃቸውን ደግሞ በአይነ ስጋ ባያዋትም፣ ግን ፍርድ ማጣት ሌላ ሀሰተኛ ሞት ነው። ታዲያ ወደ ኦሮሚያ ፖሊስ ይዞራል የተባለው ጉዳይ በእናቷም በአባቷም የኦሮሞ ተወላጅ ለሆነችው እንደምን ያለውን ፍርድ ይሰጡ ይሆን? ይህ ጥያቄም ትዝብታችን ነው። ሌላኛውና አሳዛኙ ጉዳይ የልጄን አስክሬን እፈልጋለሁ ያለች እናት በፖሊስ ተደበደበች የሚለው ዜና ነበረ፣ በርካቶችን ትላንትና ያሳዘነው። አያንቱ ተስፋውን ትባላለች። ከቤተሰቦቿ ጋር በሞቀ ህይወት ውስጥ እየኖረች ነበረ። በነቀምቴ ከተማ ቤተሰቦቿን መርዳት የእሷ ኃላፊነት ነበርና አያንቱ በልብስ መሸጫ ቤት ተቀጥራ ትሰራለች። እናም እዛ በምታገኘው ገቢ ቤተሰቦቿን የምትረዳውና ቤተሰቦቿን የምትወደው አያንቱ ከሁለት ሳምንት በፊት ነበረ እንደለመዱት ጠዋት ለስራ ከቤት ከወጣች ምሽት አንድ ሰዓት ተኩል ትገባለች ተብሎ ቢጠበቅ ድንገት ያጧት። አልመጣችም፣ ቀረች። መጠበቅ ሲያቅታቸው የአያንቱ እህት ስልኳ ላይ ደወል። ስልኳ ግን ያነሳው ፖሊስ ነበር። ከሰው ጋር ተጣልታ ትንሽ ተጎድታ ሆስፒታል ገብታለች ለእናቷና አባቷም ይነገራቸውና ይምጡ ተባለች። ቤተሰቦቿ እየጮሁ ግራ ተጋብተው ወደ ሆስፒታል በረሩ። ሆስፒታል ሲደርሱ ያዩትን ማመን አቃታቸው። ፖሊስ አስክሬኑን በሸራ ጠቅልሎ ከተሽከርካሪ ሲያወርድ ተመለከቱ። እናትና አባት፣ ወንድሞች የአያንቱን አስክሬን መሆኑን አላወቁም ነበረ። ሆስፒታል ያመጡት ፖሊሶቹ ናቸው። እናንተ ናችሁ የአያንቱ ቤተሰቦች? አያንቱ ራሷን አጥፍታለች ሲሉ ለፖሊስ ተናገሩ። ቤተሰብ ሁሉ ነገር ጨለመበት። መጀመሪያ ከሰው ጋር ተጣልታለች አሉ፣ አሁን ደግሞ ራሷን አጥፍታለች ብለው ነገሯቸው። እናት የልጇን አስክሬን ለማየት ወደ ሸራ ስትሄድ ፖሊስ አታይም በማለት ደበደባት። የአያንቱ ወንድምና እህት እንዲያዩ ቢከለከሉም በፖሊስ እየተደበደቡና እየተገፈታተሩም ቢሆን በሸራ ውስጥ አዩ። ራሷን እንዳጠፋች ለማስመሰል ትንሽ የተገመደ ማረብ በአንገቷ ላይ ይታያል። ጠዋት ከቤት ስትወጣ የለበሰችው የጉርድ ቀሚስ የለም። ቲሸርቷን መሬት ላይ እንደተጎተተ ያሳያል። በእለቱ የአያንቱን አስክሬን ከፖሊስ ጋር ካመጡት ሰዎች አንዱ ፈንጠር ብሎ ድምጹን ቀንሶ ከሌላ ሰው ጋር በስልክ ያወራል። አትሽሽ፣ አትደበቅ፣ እግር ንቅንቅ እንዳይል ምንም ነገር አይመጣም ይለዋል። አሁን ለማን ነው አቤት የሚባለው? እስከ መቼ ማንም የፈለገውን ፈጽሞ እንደፈለገ የሚሆነው? የድሆችና የንጹሃን ደም በከንቱ የሚፈሰው? አያንቱ ያለ ምርመራና ያለ ፍትህ ተቀብራለች፣ አፈር ለብሳለች። አታይም፣ አትሰማም። ቤተሰቦቿ ግን በእንባና በሀዘን እየተሰቃዩ ነው። ውበታቸውን፣ መመኪያቸውን፣ አይናቸውን አጥተዋል። ወላጆች ባዶ እጃቸውን ቀርተዋል። አግብታ ታኮራናለች እንጂ በዚህ መልኩ ሞታ ትቀበራለች ብሎ አልጠበቁም ከአያንቱ ሞት ጋር በተያያዘ እስካሁን በቁጥጥር ስር የዋለ የለም ማንም ተጠያቂ አልሆነም ቤተሰቡ በራሳቸው መንገድ ሄደው የጠረጠሩት አለ ጥርጣሬያቸውን ለፖሊስ ተናግረዋል ነገር ግን ምንም አልተፈጠረም ዘንድሮ እውነትን ብትናገር የሚሰማ የለም በጣም ያሳዝናል ፍትህ ለአያንቱ ፍትህ ለቀነኒ ፍትህ ለቤተሰቦቻቸው ፍትህ ለሁሉም። የዛሬውን ቪዲዮ በዚህ እናብቃ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቦችኑ ቸር ያቆየን። ሰላም ሰላም ሰላም። ቤተሰብ እንዴት ናቸው? ማን ነው ክብሩ ይስፋ ክብሩ ይስፋ የእናትና ልጁ። አሁን ደግሞ የደረሰ መረጃ አለ። እንግዲህ እያንዳንዱ ነገር የቀነኔን እየተከታተልኩ ከጎን ሳትሰለች አቋ እንዲወጣላት የምታደርገው ወንድምና እህቶቼ እጅግ አድርጌ አመሰግናለሁ። የእሷን ጉዳይ የኦሮሚያ ክልል መንግስት ማየት አለበት፣ የኦሮሚያ ክልል ፌዴራል ፖሊስ ማየት አለበት ብለው የሚያስጠይቁ ሰዎች አሉ። እነዚህም ከነዚህ አንዱ ዋናው ይሄ ነው፣ ሽመልስ አብዲሳ። ሽመልስ አብዲሳ ቃል በቃል ለቀ ለእኔ የቀድሞ እጮኛ ያሁን ነብስ አጥፊ ለአንዱ አለም አዱኛ ስልክ ደውሎ ነው ያወራው። ስልኩን ቼክ አድርጎ ተደዋውለው ምንም ችግር የለም በተወሰነ ጊዜ ውስጥ ያንተን ፍትህ ያስገኛለሁ፣ አስወጣሃለሁ ብሎት ምንም እንዳታስብ እኔ ወደ ኦሮሚያ ክልል አስልኬ በኦሮሚያ ክልል ላይ ነገሩ እንዲታርጌ ይሄ ነገርን ነፃ አውጣለሁ ብሎ ቃል ገብቶለታል ሽመልስ አብዲሳ። ስለዚህ ያ ጉዳይ ወደ ኦሮሚያ ክልል ከሄደ የቀነኒ ጉዳይ ከአዲስ አበባ ወጥቶ ወደ ኦሮሚያ ከሄደ የቀነኒ ጉዳይ ተበልቷል ማለት ነው። ስለዚህ አሁን የምናገረው ምንድን ነው የተፈጠረው ጉዳዩ በአዲስ አበባ ውስጥ ነው። የአዲስ አበባ ፖሊስ ነው ያዘው። የአዲስ አበባ ፌዴራል ነው ያዘው። እሱ ጉዳይ በአዲስ አበባ ይለቅ ወደ ኦሮሚያ ክልል ከሄደ ሽመልስ አብዲሳ ቃል በቃል የእሷን ህይወት ካጠፋ በኋላ ደውሎ አጽናንቶት አይዞ አለው ልብሎት ይሄ ነገርን ሙሉ በሙሉ ነፃ አለው ብሎት ቃል የገባው ሽመልስ አብዲሳ ነው። ስልኩ ቼክ ይደረግ። የማ ስልክ የቀንንም ስልክ ቼክ ይደረግ። ከዚህ በፊት አቢውስ ያደርጋት የነበረበት። ሁለተኛ የአንዱ ዓለም ስልክን ቴሌን ቼክ አድርጉ። ስለዚህ ሽመልስ አብዲሳ የገዳይ የምትተባበር አረመኔ፣ ጨካኝ፣ ቆሻሻ እንደሆንክ ልነግር ነገር እፈልጋለሁ። ቆሻሻ ባለጌ፣ አረመኔ እንደሆንክ ልነግር እፈልጋለሁ። የአንተ ልጅ ብትሆንስ? የአንተ እህት ብትሆንስ? እንደዚህ ተቀጥቅጣ የተገደለችው የአንተ ዘመድ ብትሆን እንደዚህ አይነት አስተያየት ትሰጥ ነበረ? እንደዚህ አይነት ነገር ታደርግ ነበር? ያንተ ታደለችማ፣ ያንተ አደለችማ። ከአንተ እውቅና ያለው ሰው ይበልጥብሃል። አዎ፣ ስለዚህ ወደ ኦሮሚያ ክልል ይሄ ጉዳይ ሄደ ማለት የቀነኒ ነገር ተዘጋ ከተመ ማለት ነው። ስለዚህ ሽመልስ አብዲሳ በዚህ ጉዳይ አብሶሉት ተጠያቂ ነው። ቮይስ ኢንሳ ምን ሰራላችሁ፣ እውነቱን የምታወጡ ሰዎች አደላችሁ። ይሄ ጥሩ አጋጣሚ ነው። የስንት ሰው ደም ያለበት ነው ሽመልስ አብዲሳ። ስለዚህ በሳውም ይህን ነገር አጣርታችሁ፣ ምን ያህል በእጁ ላይ ደም እንዳለ በዚህ ማወቅ ትችላላችሁ። ኢንሳ በዚህ ስራ ላይ ሰርታችሁ ይህን ሰውዬ ትክክለኛ ትክክለኛ በወንጀል ተባባሪነት ስለተገኘ ተጠያቂ ከመሆን ማለፍ የለበትም። ስልጣን ስላለው መሆን የለበትም። ስልጣን ሳይሆን ወንጀለኛ ወንጀለኛ ነው። በየትኛ ማገር ላይ ወንጀል ከሰራ ትጠየቃለ። የወንጀል ተባባሪ ከሆንክ ትጠየቃለ። ስለዚህ ሽመልስ አብዲሳ ወንጀለኛ ነው። በዚህ ጉዳይ ላይ እጁን አስገብቶ የተገደለችዋን ሳይሆን አንተ ምንም ችግር የለም እኔ ወደ ኦሮሚያ ክልል አምጥቼ ጉዳዩን ጨርስላለሁ ብሎታል። ስለዚህ እያንዳንዳችሁ ይሄ ጉዳይ ወደ ኦሮሚያ ክልል እንዳይሄድ የቀነኒ ንጹህ ደም እየተጣራ እንዳይጠፋ አብራችሁ ሁኑልኝ እላለሁ። ሰላማችሁ ይብዛ። ግን በእሷ የፈረዳችሁ በእሷ ላይ የፈረዳችሁ በሙሉ ሀዘን በቤታችሁ ይግባ። ሌላ የምለው ነገር የለም። ሀዘን በቤታችሁ ገብቶ ቀመሱት፣ ቀመሱት። ይህን ነው የምለው። እና ይህን ነገር እያንዳንዳችሁ የአዲስ አበባ ፖሊስ፣ ፌዴራል ፖሊስ ይህን ነገር አሳልፎ የወንጀል ምርመራው አሳልፎ ለኦሮሚያ ክልል ሰጠ ማለት በቃ ምንም አይነት ኢትዮጵያ ውስጥ ህግ እንደሌለ በዚህ ታውቃላችሁ። ምንም አይነት ህግ የለም። ስለዚህ የአዲስ አበባው አደራ አደራ አደራ፣ አሳልፋችሁ ለኦሮሚያ ክልል እንዳሰጡ። ሽመልስ አብዲሳ ይህንን ነገር ስላዘዘ ነው ምነግራችሁ። መልካም ጊዜ።